እነወይዘሮ ቤዛ እነወይዘሪት ቤዛ ወንድም ካለህ ቤዛ የምትባል ከዚህ ቀን ጀምራችሁ ስማችሁን አስቀይሩ ተብላችኋል። እናንተ ቤዛ መባል አትችሉም። በአስቸኳይ ፍርድ ቤት ሄዳችሁ የስም ለውጥ ይዛችሁ ኑ። ምክንያቱ ደግሞ ፍጡር ቤዛ መሆን አይችልም ይግባችሁ። ስለዚህ የኢየሱስ እናት ቤዛ መባል አትችልም ከተባለ አንቺ ምንድንሽ ቤዛ የምትባየው? እኔ ግን ጥያቄ አለኝ። ቅዱስ ያሬድ ተሳስቶ ነበረ ማለት ነው? ክርስቶስን አያውቀም ነበር ማለት ነው? የክርስቶስን ቤዛነት አያውቆም ነበረ ማለት ነው? እንደዚህ ብሎ የተናገረው እንዴት ብሎ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይ ተአኮት ስሙ ብሎ የዘመረው አላዋቂ ነበረ ማለት ነው። በዛ ሰዓት የጌታን ክርፍ ግርፋት የጌታን ስቃይ የጌታን መከራ አያውቅም ነበረ ማለት ነው፣ ቅዱስ ያሬድ? ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ፣ አንቺን ለዓለም ቤዛ፣ ለዓለም ህይወት አድርጎ የፈጠረሽ እግዚአብሔር ይመስገን ብሎ የዘመረው ቅዱስ ያሬድ አህል አዋቂ ነበር ማለት ነው። እንግዲህ አሁን በዘመናችን ሰዎች ይጂታ ይሄ አረፍተ ይሄ ቃለ እግዚአብሔር ስተት ነው ማለት ነው። አይገርምም ግን ቤተሰቦች፣ እጅግም ያሳዝናል። ሌላ ብዙ ብዙ ሀሳብ ተብሏል። ብዙ ተክስ መጽሐፍ ቅዱስም ቅዱስ አለ ብዙ የተነገረ ስለ ቤዛ ምን ማለት እንደሆነ አይደለም ሰው ቀርቶ ገንዘብ እንኳን ቤዛ እንደሚሆን ሁላችንም እናውቃለን። ግን አሁን ያለን በዘመን የሽምጠጣ ዘመን ነው። ሸምጥ ነው፣ ወደ ፊት ዝም ብለህ ሸምጥ፣ ወደ ቀኝም ወደ ግራም ወደ ኋላማ ትምህርት ዝም ብለህ ወደ ፊት ሸምጠ ይለፍ አይነት ደረጃ ላይ ደርሰናል። ለሁላችንም ፈጣሪ ልቦና ይስጠን። ለማንኛውም ግን ለዚህ ሁሉ ፈዋሽ የሆነ ሆነ መድኃኒት ምርጥ መድኃኒት ብዙ የተለፋበት እንዲሁ በቀላሉ የማይገኝ ፈዋሽ መድኃኒት አምጥቼላችኋለሁ። እሱን ውጣችሁ ከዛ ፈውስ ታገኛላችሁ። ምክንያቱም በዚህ መድኃኒት እኔ ስለተፈወስኩ ነው። ማየት ማመን ነው። ይኸው አመጣሁላችሁ። ቆይ እንትን ቴዎድሮስ መድኃኒት ቤት አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለመድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው። እስቲድና ውስጥ ሂድና እሱማን አትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው እኮ። ይገርምሃል፣ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል፣ የለም ኢየሱስን ውጣ ሆኖ እንዲሁ እኮ አይደርስ እኮ ነው። እንዲሁ እንዲሁ ድንቁርና እንዲህ አድርጎ ቤት ይሠራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ ሰባት ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች እንዲሁ ኩክር ነው። ክርስቶስ እግዚአብሔር ያሳያችሁ። ውሃ ኢየሱስ ውሃ፣ የህይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ውሃ ኢየሱስ ነው፣ አጠጣ ብለ እስኪ በል ታጠጣ፣ አይደል ኢየሱስ ነው ውሃ። በል እኔ ህይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትበላ ኢየሱስ ነው እንጀራ፣ በልና ሳትበላ ስትሞት አትበላለህ እንዴ? ድረስ እኮ ነው። ክርስቶስ እስረኛ ነው፣ እስኪ ሲጨንቅ ፖሊስ አጠራ። ድንቁርና እኮ ነው ይሄ። በል ክርስቶስ ንጉስ ነው፣ እስኪ አልገዛም በልና መንግስት የሚያደርግህን ታየዋለህ ንጉሴ ክርስቶስ ብቻ ነው በልና፣ የፀጋ አለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልወህድና እንቅፋት ወግሮ ወግሮ ሲጥድ እንዲሁ፣ ይህ ድንቁርና አይደለም? ድንቁርና እኮ ነው። ሁል ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት፣ ላቅሞ ባትሪ ባቅሙን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ፣ ይገርማል እኮ አይ ከፈ ውስ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና አይተባል። አብርሃምም አባት እግዚአብሔርም አባት፣ ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉስ እግዚአብሔርም ንጉስ፣ ዳዊት ውስጥ ጥሩ ነው እና ጀሬም ንጉስ እግዚአብሔርም ንጉስ፣ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ፣ እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው፣ ዘጸአት ሰባት ታየም ስለ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር። ጌታ አሁን አብርሃም እግዚአብሔር ነው? አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም።